የዛሬ ቪዲዮ እጅግ በጣም ነው ያስደሰተኝ። በጣም ነው ያስለቀሰኝ። ያስለቀሰኝ ደግሞ በደስታ ነው። ምክንያቱም ቤተሰብ ብዙ ነገሮች አሉ፣ ብታይ ማርያምን ግን ለዚህ ደረጃ ደርሰው በዚህ ልክ ሳያቸውና፣ ብሩኬው ደግሞ ወንድማለም፣ እግዚአብሔር ያክብረህ ቅምጥሌን አክብራት። በዚህ ልክ በተግባር ስላሳየ ለአንተ ምንም አይነት ቃል የለኝም ወንድሜ። ቅምጥሌኔ ሴት ይገባሻል። ሴት ልጅ በዚህ ልክ ስትከበር ሴት ልጅ በዚህ ልክ እንክብካቤ ሲደረግላት በዚህ ልክ ከፍ ዘትል ማየት እንዴት ደስ እንደሚል ማለት ነው። ማርያምን እና ወንድሜ ቴንኪዩ አመሰግናለሁ። ቅምጥ ላይ ደግሞ ኔ ሴት ይገባሻል። እውነት አንቺ ቁጥብ ሴት ነሽ። በጣም ጎበዝም ወድሽ በመንቃል እንደምገልጽሽ አቅም ብቻ በጣም ወድሻለሁ። ዛሬ ደግሞ በዚህ ደረጃ ላይ ስላየዋችሁ፣ እንደዚሁ ናችሁ ስላየዋችሁ ደስ ብሎኛል። እውነት እንደሚሆን ፍራንክ እንደሚሆን አውቅ ነበር ግን በጣም ብዙ ቦታ ላይ ፍራንክ ነው ምናምን የሚሆን ሲባል ደግሞ የሆነ አንዳንዴ ወደኋላ የምትሉት ነገር የለም። ልቤ እየፈራ ነበረ ምናምን ና አይቲንክ እስከ ሰባት ሰዓት ምናምን እየጠበቋቸው ነበረ። በቃ መቼ ነው የሚለቀቀው እያልኩ ምናምን ና ከዛ የሆነ ሰዓት ላይ ሴትዬ ስራ አዘዘችኝ ና ስልኬን ጥየው ነበረ ሰራቆቼ ስመለስ አንድ ሰዓት ሆኗል ማለት ነው ከተቦስተት ና እንደምናምን ብዬ ከዛ በቃ ቪዲዮ ግዴታ ማየት ስላለብኝ እያየው ነበረ ና መቤቴን ነው የምላችሁ፣ እኔ እንጃ፣ እጅግ በጣም ደስ ያለኝ። እግዚአብሔር ይመስገን፣ ስለማይነገር ስጦታው ሁሉ እግዚአብሔር ይመስገን። የድንግል ማርያም ልጅ ፍቅራችሁ ከዚህ በላይ ከፍሎ፣ ከዚህ በላይ ደግሞ ጥልቅ ደረጃ ላይ ደርሳችሁ ፍቅራችሁም ከፍሎ ለማየት ያብቃን። እኔ እንጃ ምን ማለት እንዳለብኝ ሁሉ አላውቅም። ቅዱስ ገብርኤል፣ የእኔ ጌታ አንተ ታውቃለህ ሁሉ ነገር። እና ለእናንተ ያለኝን ፍቅር ያለኝን ቦታ ይሄ ነው ብዬ መግለጽ አልችልም። በጣም ነው እወዳችሁ ማርያምን ነው የምላችሁ ብቻ ወይኔ ጉድ ፈላ ይፈላ። አይም ሶ ሃፒ በጣም ነው ደስ ያለኝ የምር። ማርያምን ጠዋት ላይ ቪዲዮ ሲለቅ ፎቶ ፖስት ሲደረግ በቃ ደስ ብሎኛልም ደንግጫለውም፣ ተወዛ ግብ ያለውም ብቻ የሆነ ድብልቅልቅ ያለ ስሜት የሚሰማችሁ የለም? እንደዛ ነበር የተሰማኝና አም በቃ ምን ልበላችሁ። ብሩክ የተግባር ሰው መቤቴን በጣም ጎበዝ። ከዚህ በኋላ ያለውን ሰርፕራይዝ ደግሞ እንግዲህ አብረና ያለን ትልቅ ሰርፕራይዝ አለ ለሚገባው ሰው ነው እያለ ነበር ና ያው ለቅምጥላይ ነው። ምን ሊሆን እንደሚችል ደግሞ ብዙዎቻችሁ መገመት አቅታችሁም፣ እዚህ በፊትም የሆነ የስራ እንደሚከፍትላት ና ምንም እያወሩ ነበረ፣ ቅምጥላይ ጋር ካስታወሳችሁ ብቻ። ሁሉም ነገር በጊዜው ይሆናል፣ በጊዜው ሲሆንም ያምራል። ና አረ በስመ አብ የአባት አምላክ ምንድን ነው? መቤቴን አልቻልኩም፣ እንዴ ስንቴ ቪዲዮን በቃ የሆነ ጀምረው እያቋረጥኩት ነበረ ነው። የግድ ደግሞ ቪዲዮ መስራት አለብኝ ቤተሰብ። የሆነ በጣም የሆነ ለሆነ ሰው ተመኝታችሁ ሆኖላችሁ ደስ ብሏችሁ ያውቃል። የሚገርማችሁ ከዚህ በፊት ማለት ነው የሆነ ለሁሉ ለሁሉ ለእህቴም ለወንድሜም የሆነ ትዳር ወይም ደግሞ ልጅ መኝላችኋለሁ ምናምን። ግን ወንድሜ ወለደ ሲባለን ዙኘ ነው የወለደው እና ያኔ ነበር እንደዚህ ስሜት የተሰማኝ ለምንደሆን ባላቅ ብቻ በጣም ነበረ ደስ ያለኝ በጣም ነበረ ትን ያልኩትና ስቲል ወንድሜ ራሱ ከፊቱ አልቅሽ አላቅ ማያቀኝም ከፊቱ ሳለቅስና ሳለቅስበት ላይ አረርሰብ ነው ዲለ ነበረ እና ብቻ ዛሬም እንደዚህ አይነት ስሜት ነው የተሰማኝ። በቃ ከዚህ በላይ ትልቅ ሰው ናችሁ። ትልቅ ሰው ስላችሁ የሰው ልጅ በአይምሮ ትልቅ ሰው ሲሆን ሲበስል እንዲሁም ትልቅ ደረጃ ላይ ሲደርስ እንጂ በእድሜማ ማንም ሰው ትልቅ ነው። ይሄ ፍቅረኛ መሆን ጓደኛ መሆን ምናምን ደግሞ ማንም ሰው ጓደኛ ይሆናል ግን በዚህ ልክ መተሳሰብ እንደሚገባት ያውቃል ይህ ቦታ ለቅምጥሌ ሲያንሳት ነው በቃ እንዴት አድርጌ ሊንገላችሁ የሆነ የሰው ልጅ ሰርፕራይዝ እኮ ያደርጋል በሆነ ነገር ምናምን ታውቃላችሁ ግን ብሩኬ ይሄ ነው ብዬ ቃል አጣውለ እንደማለት ምን ላድርግህ እመቤቴን በቃ ትለያለ የእናት ጸሎት ውድሜ ዘላለምን ይጠብቀ መብራህን ትጠብቅ ወንድሜ ቅምጥሌ ደነገጠችም ግራ ገባትም። እንዴ አውቃችኋል የባና ቶላጅ ዜና ላላችው እና ሀያ አምስት እንትን ነው እያለ ነበርና፣ ብቻ ብሩኬ፣ አይደለም ይህንን ትልቅ ነገር አድርገላት ቀርቶ ኖርማል ሲምፕል ትንሽ ነገር ራሱ ማዘጋጀት ትልቅ ነገር ነው። እንደዚህ ድኮሩን ራሱ ማዘጋጀት፣ እንደዚህ ስጦታውን ተውና የአንገቱን፣ የጆሮውን፣ የእጁን ተውና እንደዚሁ እንኳን ድምላይቱ ምንምን አድርጎ እንኳን በጊፍት ሰርፕራይዝ ማድረግ ምን ያክል እንደሆነ አቀዋለሁ ለሴት ልጅ እና ወንዶችዬ ሴቶቻችሁን ካጠገባችሁ ያለችን ሴት በዚህ መልኩ አስደስቷት። ይህ ትልቅ ነገር ስጧት፣ አይደለም ይህ ወርቅ ምናምን አይደለም፣ ግን በቃ ቢያንስ የሆነ ቦታ ቆይታ ስትመጣ እንኳን ቤቱን የሆነ ነገር እንትን አድርጋችሁ ምናምን፣ አረ ሌላ ምንም አታድርጉ፣ እንደው ስትመጣ እንደምትወዷ እንደምታፈቅሯት ብትነግሯት። ማርያምን እና ብሩኬት አገባኛለች በቃ የራሱ ሰው እንደሆነች ያውቃል። ታውቃላችሁ እጇን እየሳበ እንትን የሚለው በቃ ከሱ ውጭ ማንንም እንደማትፈልግ እሱ ማንን እንደማይፈልግ ስለሚያውቅ ነውና፣ ብቻ ጨረቃዎች፣ ብዙ ማውራት ፈልጌ፣ ግን የሆነ ስሜት ትደብል አለቅ፣ ሚክስድ ሚክስድ ሆነ። ቤተሰብ እና እድሜ ዘላለማችሁን አብራችሁ አጁ አብራችሁ ጃጁ፣ ክፋችሁን በሩቅ ያደርግልኝ ሁሉም ነገር። የነካችሁት ይባረክ፣ ያያችሁት፣ የረገጣችሁት፣ የተናገራችሁት ሊሰማላችሁ፣ በቃ እንዴት ነው፣ ይስመርላችሁ ሁሉ ነገር ይህኔ ፍቅሮች ምርጥዬ፣ ልጆች ናችሁ ሁለታችሁም። ልባችሁን ጽድት ያለ ጨዋ ሰዎች ናችሁና ጨዋ ወልዶ ጨዋ ያሳደጋችሁ የጨዋ ዘር ናችሁና። የሰው ልጅ ካስተዳደጉ ያስታውቃል፣ ከሚያደርጋቸው እያንዳንዱ ነገር ካስተዳደጉ ያስታውቃል። እና ብሩኬ በቃ እንዴት ነው አንዳንድ ሰዎች አሉ፣ እናትን ይወዳሉ፣ ግን ሌላ ሴት አይታችሁ ከሆነ እናታቸውን ይወዳሉ፣ ግን ሚስታቸውን እንደሆነ ነገር አይተው ወይ ደግሞ ከነሱ ጋር ያለችን ሴት የሚያሰቃዩ ወንዶች አሉ ማሰቃየት ብቻ ሳይሆን ዝም ብሎ ካገባሽ አገባሽ፣ ወደግሞ ለእሱ ከሆንሽ ሆንሽ ነው። ለእሱ እስኪያደርግሽ ሊታገል ይችላሉ። ና ብሩክ ምንድን ነው አሁን የቅምጥሌን እንትን ነው ክብሯን የጠበቀላት ታውቃላችሁ። ያውን አብሮ ሆነ እንደዚህ ሳይሆን እንደዛ እንደዛ እሱን ነገር በቃ አፈጠነው። ና ይህን ነገር ሲያደርግ በነገራቸው ኑሮት ደልቶት ተርፎት ምናምን አይደለም፣ ግን ያው ኢትዮጵያ ነው ያለው የኢትዮጵያ ነገር ምናምን ታውቃላችሁ። ግን ስለሚገባት በቃ ለቅምጥሌ ሲያንሳት ነው ብሎ ስላሰበ በቃ ማድረግ አለብኝ ብሎ ስላሰበ ቆፍጠን ብሎ ነው ያደረገው። ይህንን ምላችሁ አንዳንድ ሰዎች እያላቸው እንኳን ዘለለይ ነው ምናምን ድም ላይት እንኳን ለማድረግ የለኝ የሚል ሰው አለና፣ ብቻ ምንም አይነት ቃል የለኝም። ዕድሜ የዘላለማችሁ በደስታ እንደ ሳቃችሁ እንደ ተደሰታችሁ በፍቅር ኑሩልኝ። በቃ እንዴት ነው ክፏችሁን? አልይ ከፊታችሁ ፈገግታ አይጥፋ፣ ሁልጊዜ ሳቁልኝ ሁልጊዜ ብሩክ የሆነ ለቅምጥሌ የምታበረክትላት ነገር አያሳጣ። ቅምጥሌ ደግሞ ጥሩ ሴት ነች፣ ለባሏ የምትገዛ ሴት ነች። አይታችኋት ከሆነ ከካሜራ ጀርባ አንገቷ እንድፍት አድርጋ እንደው ቅልምስምስ ስትል ስታሳዝኑላ እና ብቻ ምንም ቃልም የለኝም። እንደዚህ ተንበርክኮ ሲስም እጇን ማየት እንደዚህ ቅምጥሌ ስትስመው ግንባር ግንባራቸውን ሲሳሳሙ ፈጣሪ ሆይ። ከዛ እንዴ እንደዚህ ጆሮሽ እንትና ይል ብላል፣ አይ እንደሱኳ አደለም አለች ወርቅ ሲሆን ችግር የለውም ብላለች ከምትል እና በደንብ ነው ያሳያችሁ። እንደግሞ ቴንክዩ እንግዲህ ካሜራውንም ዝም አድርገው በዚህ መልኩ እንደዚህ ያሳይተውናልና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን፣ ቅዱስ ገብርኤል አባቴ አመሰግናለን። ጌታ ሁላችሁ እንኳን ደስ አላችሁ። ይንቀት ትጠብቁ የነበራችሁ ሁሉ መላው ቤተሰብ የሆናችሁ ሁሉ እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ ቀናችን የእኛ ነው። ቀውጡ ትፋ፣ ፈሽ በሉ፣ ተደሰቱ። ደስታ በቤታችሁ አይጥፋ። የምሬን ነው ለስንት ጊዜ ስንጠብቀው እንደነበር ይህን ነገር እና ትልቅ ነገር ላይ እንደማያችሁ አውቃለሁ። የሆነ ጊዜ ላይ ትልቅ ማማ ላይ ወጣችሁ፣ ወይኔ እነዚህ ልጆች እኮ እንደዚህ ነበሩ ምናምን እያለ እንደምን አራቃለሁ እና አብራችሁ ተያይዛችሁ ጩጫዎቹ እያደጋችሁልን ነው እዚህ ደረጃ ላይ ደርሳችሁልና ነገ ከነገ በኋላ ደግሞ ትልቅ ደረጃ ላይ ደርሳችሁ ብሩኬም ብሏል። የሆነ ፕሮግራም ላይ ብሏል። አየ ፏንላልን በቃ እያሆ ምናምን እላለና ብቻ እስኪ ሁላችንም ያኖረን ፍቅራችሁ በፍቅራችሁ ጸንታችሁ ኑሩልን። ያው መጀመሪያ የሰው ልጅ መከባበር ነው፣ እና በመከባበር ነው ፍቅር የሚቆየው። በነገራችን ላይ ግን እያፈቀርካት ወይ እያፈቀርሽው አለመከባበር ካለ ፍቅር ይጠፋል። ፍቅርን የሚያቆየው ፍቅርን ሚያደ ምንድን ነው የሚባለው የሚያዳብረው መከባበር ነውና እና መከባበራችሁ፣ መዋደዳችሁ፣ በዚህ ልኩ መተሳሰባችሁ ያቆያችሁ። እንደዚህ እንደሆናችሁ እና በጣም ወዳችሁ አለው ቤተሰብ ይቅርታ በጣም ብዙ ሰዓት እያቋረጥኩ ነው ቪዲዮን የሰራሁትና፣ አልቻልኩም። ብቻ ሰላሙን ወዳችኋል።